ዋዋዋ አማቼ አልተቻለም። በጣም እያስደመመኝ እያስደነቀኝ ነው ያለው። በተለይ ደግሞ ዛሬው የዛሬው መልእክት መንስት ግራም አትጠይቁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ያው ፈተና የበዛበት ህይወት መጨረሻው ያምራል ያምራል፣ ይሰምራል የሚባለው እውነት ነው። በብሩክ እና በሀይሚ አይችዋለሁኝ ፈተናው ብዙ ነበር። ያሳለፉት ብዙ ነገሮችን አሳልፈዋል፣ ብዙ ውጣ ውረዶችን፣ ብዙ ያለ መግባባትን፣ ብዙ ያለ መስማማትን። ነገር ግን ያ ሁሉ አልፎ ዛሬ ዚህ መድረስ ደስ የሚል ነገር ነው። በዛ ውብ በሆነው የወሎ ባህል አልባሳት የተነሱትን ፎቶ ፖስት አድርጎ በኢንስትግራም ፔጁ እንዲህም ሲል መልእክቱን አስተላልፏል። ፈጣሪ የሾመውን ማንም አያወርደውም ብሏል። እውነት ነው ፈጣሪ ከላይ የሾመውን ማንም ሊወርደው አይችልም። እናንተን ፈጣሪ ነው ያገናኛችሁ ማንም ቢቆፍር ማንም የፈለገውን ነገር ቢያደርግ ማንም ጉድጓድ ቢቆፍር በቆፈረበት ጉድጓድ ይገባል እንጂ እናንተን ከእንትናችሁ ነቅነቅም አያደርጋችሁም። እግዚአብሔር ይመስገን። እውነቴን ነው ምላችሁ፣ እኔ ደስቴ ተቃል በላይ ሆኖልኛል ትላላችሁ። ሆኗል ሆኗል። እፉ እኔ ምን ሆኜ ነው ግን፣ ከአማረኛ ውጪ ሌላ ቋንቋ አላቅም። አማረኛው ለምድር የሚጠፋኝ ኔ ይሄ ራሱ ቅሌት ነው። ቅሌት ስላላችሁ እና እግዚአብሔር ይመስገን፣ እውነት ነው። የሀይምዬ ጠም በለል ያልከው ነገር እውነት ነው። ሌላው ነገር ደግሞ ውበታቸውን አያችሁልኝ እንዴት እንደሚያምሩ ምናምን ነገር እዚ ጋ ኢንስታግራም ላይ ሀይምዬ ተመስጣለች ምናምን ነገር ብሩክም እንደዛው፣ ያው በራቸው በር ላይ ነው የተነሱት ያለው እንትኑ የፎቶ ጥራት አጠይቁኝ። ሲያምሩ በጣም ነው የሚያምረው። በጣም ውብ የሆነ ፎቶ ነው። እና ፍቅራችሁን መድኃኔዓለም ያብዛላችሁ፣ ምቀኛችሁን ያውድምላችሁ። በጣም ነው የምታምሩት በጣም ከሚባለው በላይ። ሌላው ነገር ደግሞ በዚህ ውብ በሆነ ልብስ ብሩኬ ጨፍሮበታል። እንዲሁ ትክታክ ላይ አላቋርጥ ጀምሬ በሚለው ሙዚቃ አይ አዲስ ዘፈን ይመስለኛል፣ አይ ቲንክ ይመስለኛል እና እና በዚህ ሙዚቃ ደግሞ ተቀውጧል። ያው ይሄ ሙዚቃ እንኳን ለራሱ ነው ብሩኬ፣ አላቋል ጀምሬ ከትናንቱ ተምሬ ምናምን ነገር ስንቶቻችንን ከትናንቱ ውድቀታችን ተምረን ዛሬው አለንበት ቦታ ላይ የተሻለ ነገ ነው ተትናንትን ነው ዛሬ ከዛሬው ነገ ለመድረስ ስንቶቻችንን እንደዚ የምናስብ ሙዚቃ በራሱ ቅኔ ነው። እና በዛ ውስጥ የራሳችንን ህይወት መመልከት ነው፣ የራሳችንን ራሳችንን መመልከት ነው። እና እኔ እንደዛ ነው የማየው ማለት ነው። ሙዚቃን የሆነ ሙዚቃን ሳዳመጥ ዝም ብዬ አይደለም፣ ቅኔውን በውስጡ መመልከት አለብን። እና መልእክት አለው እና በጣም አሪፍ የሆነ ስራ ነው። ቡራን በዛ ሙዚቃ ነው የጨፈረው። ይመችብያለኝ እመሩልን ሁሉ ግዜ እኔ በጣም ነው ደስ ያለኝ። መቤቴ ነው ምላችሁ። በተለይ ደግሞ ኢንስታግራም ላይ የፖስተው ምናምን ነገር ይሄ ፈጣሪ የሾመው ማንም እንትን አይለውም ያለው በጣም ተመችቶኛል።